እንግዲህ በሳውዲ አረቢያ የምትኖሩ መቼም ሁላችሁም ታቁታላችሁ። በሳውዲ አረቢያ የተለያዩ ህጎች ይመጣሉ፣ የተለያዩ ህጎች እጅግ በጣም አስደንጋጭ የሆኑ እጅግ በጣም አስፈሪ የሆኑ ህጎች ይመጣሉ። እንግዲህ ዛሬም ሳውዲ አረቢያ ይህንን ይፋ ያደረገችው ህግ ከዚህ ቀደምም ይፋ አድርገው የነበረ ቢሆንም ዛሬ ደግሞ እንደ አዲስ ይህንን ህግ አንስተውታል ማለት ነው። በተለይ በተለይ ደግሞ ህገወጥ ነዋሪዎችን በተመለከተ እጅግ በጣም ከባድ የሆነ መረጃ ነው ይዞ የወጣው ማለት ነው። እንግዲህ ይህንን መረጃ ጉርሻ ፔጅም በፔጁ ላይ ለጥፎት አይችዋለሁ። እንግዲህ አስቸኳይ ዜና ከሳውዲ አረቢያ ይላን፣ ከባድ ማስጠንቀቂያ ለመላው ማህበረሰብ፣ በተለይ ደግሞ የታክሲ አገልግሎት ለምትሰጡ ኢትዮጵያኖች፣ እናንተን በጣም ይመለከታል። የድንበር ህግ የተላላፊዎችን ማጓጓዝ ከባድ ቅጣት እንደሚያስከትል የሳውዲ መንግስት ይፋ አድርጓል። የሳውዲ አረቢያ መንግስት ልዩ የፍተሻ ኃይል ለመንገድ ደህንነት ወይም ደግሞ እነዚህ የመንገድ ላይ ሴኩሪቲ በአልባሃ ከተማ አንድ የሳኡዲ ዜጋ በቁጥጥር ስር መዋላቸውን አስታውቋል። ማለት ነው እንግዲህ የሳውዲ ዜጋ ህገወጥ ሰዎችን ጭኖ ሲጓዝ በተገኘበት ሰዓት ነው ይሄ ነገር የተከስተው ማለት ነው። ዜጋው በህገወጥ መንገድ ድንበር አልፈው የመጡ ሁለት ኢትዮጵያውያንን ሲያጓጉዝ በቁጥጥር ስር በመዋሉ ነው ይላል። ይህ ክስተት በሳውዲ አረቢያ ድንበር ህጎችና ደንቦች መጣስ ምን ያህል ከባድ ቅጣት እንደሚያስከትል የሚያሳይ ትልቅ ማሳያ ነው ተብሏል። ተይዘው የተገኙት እንግዲህ አንድ የሳውዲ ዜጋ ሁለት ኢትዮጵያውያን የድንበር ህግ የተላለፉ ቦታው እንግዲህ አልባህ አካባቢ ነው ማለት ነው። በድንበር ህግ ተላላፊ ማጓጓዝ ወይም ደግሞ ማስጠለል በሳውዲ አረቢያ ህግ ከባድ ወንጀል ነው። እንግዲህ ቅጣት ተብሎ የተቀመጠውም እስከ 15 ዓመት የሚደርስ እስራትና እስከ አንድ ሚሊየን ሪያል የሳውዲ ሪያል ቅጣት እንደሚያስከትል ነው የተነገረው ማለት ነው። እንግዲህ ህብረተሰቡ ጥንቃቄ እንዲያደርግ ነው ጥሬት አልፈው። ማንም ሰው በህገ ወጥ መንገድ ወደ ሳውዲ አረቢያ ድንበር አልፈው የገቡ ሰዎችን መርዳት፣ ማጓጓዝ፣ ማስጠለል ወይም ደግሞ የተለያዩ ነገሮችን ማድረግ በህግ ያስጠይቃን ተብሏል። ማለት ነው እንግዲህ ይሄ የሳውዲ ህግ ከዚህ ቀደም ወጥቶ ነበር። በነገራችን ላይ ህገወጦችን ወጦችን ሲያጓጉዝ የተገኘ እንደዚሁ ከአሁን በፊትም ወጥቶ ነበር። ግን ያው ህግ ይወጣል፣ የተወሰነ ታይም የመጀመሪያ ከሆንክ ትጎዳለህ። እየቆየ ሲሄድ ግን ህጉም ትንሽ የላላ ይሄዳል እና ፈጣሪ የሆነን ነው። እንግዲህ ታክሲ ከተከለከልነ፣ መኖሪያ ቤት ከተከለከልነ፣ የትኛውም ቦታ ላይ ከተከለከልነ መኖር አይቻልም። በተለይ ህገወጥ የሆነ ሰው እዚህ ሀገር ላይ የመኖር እድሉ ይመነምናል ማለት ነው። ስለዚህ በተለይ ታክሲ ላይ የምትሰሩ የኛ ኢትዮጵያኖች ጥንቃቄ አድርጉ። በጣም መጠንቀቅ ያስፈልጋችኋል ማለት ነው። በተረፈ ይመቻችሁ። ባይ ባይ።